ይብላኝ እኔ እንጂ ብዬሽ የሄድኩኝ ከእዚያ የሄድኩኝ የሄድኩኝ አላውቀዋልኩኝ አገሩን እየጠየቅ እንዳልጠየቅ ምኑን ልጠይቃቸው? በቃ ውስጤ የተጨነቀው ሁሉ መጨረሻ ላይ ጫካውን እሱ ጨርስ ከተማ አገኙ። ከእዚያ አባቴ እኔ የምልህ ጊንበር እስኪ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ ሂጂ ሌባ ወስዶብኝ ነው ግዛ አለኝ ያልኩት ስለው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 ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጠሉኝ ምንድን ነው? ወደ የት ሊሄድ? በቃ ህይወት ምስቅልቅል እንዳለብኝ፣ እብዶንኩኝ አበርኩኝ፣ ከጊዮርጊስ ወደ ማርያም ያርኩኝ፣ የማርያም ቀን ነው፣ ሊሄድ እስኪ ምናም ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ ሰል ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኛል። ለ50 ብር 50 ብር ተሰጠች። በኋላ እንትን ጤና ጣቢያ እንውሰደች ብሎ ጤና ጣቢያ ሲሄድ በየምጥማር ሲያሳጡ እስቲ ሻደረው ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጠው ማጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስለ ከጎነሽና አለን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 እዚህን ነው መድኃኒት እየወሰድኩ ያለ። በቃ እነዚህ እሚዋጥ መድኃኒት አለኝ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህን መድኃኒት ሲወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። ምታየው ነው ደረ ኮቸሮ ነው። አሁን ቅድም ደሞ ሳዘጋጅ ነበረ ኮቸሮ እዚህ አለኝ። ዘርዝፌ ነው ነው የነ ያለሁት

ይበቃል ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማሉ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለ ነው የቱ ጋ ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለአላማዋ ታግላ እዚህ ጋር የደረሰች ጎበዝ፣ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንን እና ለመስማትም ለጆሮም ለማየትም የሚቀፉ ነው። ያገኝ ያው ሰው ስትሆኚ ትፈተኛለሽ አንዳንዴ የፈተና አይነት አለው። እንዴት ያለሽ በቃ በእርግጥ ዳያስች ላይ ሰጥም ይባላል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 አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን፣ ግን የእውነት እውነት እውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን ልብሳችን ካወለቁ በኋላ ሰልፋ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበር። ግንኙነት ከተደረገ በኋላ እንዲ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታወስም፣ ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። የእሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቂ እሷ ነገሮቿን አስሬ ነቅፋ እየጎተት ሁጀመድ የጀመሩ እንዳላዝላት አልችላትም ከዚያ አብረን ነው ቆ የምንሄደው አንጅን ቆትች ያለ ድምፅ ስጥልኝ እንዲህ የሆነን ሁለት ሁለት አካል ስንኩል ማን ይቀበለናል? አልኳት። እንግዲህ ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት። ስለ በቃ መጨረሻውን እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ሰውንዲም ወይ ነገር ጉድ ያስደነ የምሆነው እንደ ማድረግ የምችለው በምን አይነት መልኩ ነው ሕይወቴን መጠገን የምችለው አይዞሽ፣ ይምለኝልሽ ማንኛውም ሰው ነው? በቃ አለሁ። እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት ጎዳና ነው ወድቄ፣ በቃ እኔ እንጃ።

ለመስማትም በጣም ጭክ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመምህር ብኖር ይሻላል ሊባል የለን። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሳዳሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው አሁን ላይ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት ብኖር ይሻላል ይባል ለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሰአት ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም፣ በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺ የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም፣ እሱ ባይኖር ይህን ያለ እንትን አለልም ነበረ ማለት ነው። ልጅ ስትይ ከባድ ነው፣ ለልጅ ስትይ እያልሽ የሆነ ትታሰሪ ያለሽ ልጅ ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነሩ፣ ካልሆነ ደግሞ እኔም በሽተኛ ልም በሽተኛ እንዴት ነው የማደርገው

እንደዚህ ከሆነ ይችላል ከፋር እንጌሾ ይሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ የሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም ያለ አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን ማማር የምፈልገው። ጃቤር አንቺን በዚህ ፈተና ውስጥ አሳልፎ ሰዓት ጋር ላይ ሲያደርስሽ ምክንያት የለውም ማለት አንቺልም በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታየው ምን ይሰማሻል? ይከፋኛል፣ በጣም ምክንያቱም እሱ ባይኖር የእኛን እንትን አይልም ነበር ማለት። ልጅ ስትይ ከባድ ነው ለልጅ ስትይ

ጥያቄ ማመጽ በራሴ እየያዘ ተመለሰ። እንደዚህማ ከሆነሽ ሽማን ገየ የጃ ከፋር ጊሹ ሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ የሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ያውቃሉ ግን አልቀበልም ያለ አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከህክምናም በላይ የምክር አገልግሎት ያስፈልገኛል። ነው የቤት ቴሌቪዥን ይሄንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትሺ እስክትቋቋሚ ድረስ የአንድ አመት የቤት ኪራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ይበላሻል። እውነት ነው እናት ስሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል በጣም ትምህርትሽን ትወጃለሽ መማር ትፈልጊያለሽ መለወጥ ልወጥ ትፈልጊያለሽ ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታው ወደኋላ ቀርተሻል ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታታይ እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል።